የምን ሂደት ነው በቃሉ ሁሉም ነገር በአንድ ጀንበር ይሆናል ማለት አይደለም እስከ መቼ ነው ታዲያ እዚህ የሚያቆዩ ባዩሽ እስቲ ዛሬ እንኳን በእኔ እምነት ይኖርሽ ሰላም ነህ እኮ ቃርቻ አይደለም እና ታዲያ ምንድን ነው የፖሊሶቹ ሁኔታ እኔ ምንም አላማረኝም እንዴት ሜሮንን ወስደው አናግረዋት ነበር ምን አሏት ምን እንዳሏት ልትናግረኝ ፈቃደኛ አልሆነችም ባዩሽ ምንም የሚያሳስብ ነገር የለም እንደት እንዴት ነው የማያሳስበኝ በቃሉ፣ ሰዎች እኮ ፖሊሶች ናቸው። ቢሆንም ምንም አያበጡም። እሺ ልመንህ እንበል፣ ከዛ በኋላ ምን ማድረግ ነው ያለብኝ? አንቺ ምንም ማድረግ አይጠበቅብሽም። ማድረግ የሚገባቸውን ነገር አድርገው ሲጨርሱ እነሱ ራሳቸው ይለቁሻል። በእዚያ ምንድን ነው የምናወራው? ሀና ግን ምን ያህል እንደማፈቅርሽ ገብቶሻል? እርግጠኛ ባልሆነም መገመት ግን አይከብደኝም። የወደፊት ሚስቴ ብዬ ማሰባት ልጅ በችንግሩ ሰዓት ምንም አለማድረግ ደካማ እንድሆን እንዲሰማኝ አድርገኝ። እንዴት ነው እንደዛ ምትለው? በእኔ እምነት ስለሌለሽ ነው አይደል? እንዳልንገርሽ። አረ እንደዛ አይደለም። እና ለምንድን ነው ያልነገርሽ? እውነቱን ልንገራ አይከፋ? ንገር፣ ለምን ይከፋኛል። ይኸውልህ እዝራ፣ አሁን ላይ ከአንተ ጋር ማወራቸውን ነገሮች እየጠነቀቅኩኝ ነው ማወራት። ለምን ነጻውኛ የሆንኩትን እንዳወራቅ አንተ ጋር ያለው ስሜት እኔ ውስጥ እንዲኖር ፈልጋለሁ። ሀኒ፣ አልወደም እያልሽ? እንደሱ ማለት አይደለም፣ ግን ደግሞ ለዚህ ነገር አዲስ ስለሆንኩኝ በጣም እፈራለሁ። እኔ ላይ እምነት እንዲኖርሽ ምንድን ነው ማድረግ ያለብኝ አላውቅም። ግን በሻልኩ መጠን አታስጨንቀኝ። ምንድነው የሚያረግሻላቸው? ምንድን ነው ከእዝራ ጋ ያለች ተናገሪ። ምናል ጥያቄ ግልጽ ነው። ከእዝራ ጋ የጀመራችሁት ነገር ምንድን ነው የሆነ? እባክሽ ልቀቂኝ፣ ተረጋግተን እንነጋገር። አልለቅሽም። መንገድ ላይ ኮን ያለ ነው እና ቢሆንስ? ሰው እያየን እኮ ነው። ልቀቂኝና ተረጋግተን እንነጋገር። አልለቅሽም አልኩሽ፣ አልለቅሽም። የሆነ መኝኝ ምትለቂ ነው የሚሻልሽ፣ ካልሆነ ችግር ውስጥ ነው የምትገቢው። የምን ችግር ሰርቻለሁ ከእዝራ ጋር ግን ምን እንደጀመራችሁ እንድትነግሪኝ እፈልጋለሁ። ቆይ ምን ጀምረናል? እሱ እንደነገረኝ ፍቅር ጀምራችኋል። እዝራ መቼም ውሸት እንደማያውቅ በደንብ ታውቂያለሽ ሀና። አሁን ገና ፈንጅ ረገጥሽ። እንዴት ሰላም ጤና ይስጥልን። ውድና የተከበራችሁ ቤተሰቦቻችን በያላችሁበት ሰላማችሁ ይዛ እንኳን ደህና መጣችሁ ወደ ቻናላችን ኖላዊ ድራማ። በተለመደው ሰዓት ይዘንላችሁ መተናል ኖላዊ ድራማ የዛሬው ክፍል እንግዲህ በጣም ብዙ አዳዲስ ነገሮችን ይዞ መጥቷል። ወይዘሮ ሜላት ባዩሽ እንግዲህ ከብዙ ጊዜ መታሰር በኋላ በዋስ ለምትፈታ ነው ፍርድ ቤት ቀርባ በዋስ እንድትፈታ ተፈቅዶላታ። እዚህ ዋሱ ነው ሊያስፈታት ያሰበው አቶ በቃሉ ነው። እሱ በእርግጥ ያው እንደሆነ ያሰበው ተንኮልና እሷን የፈለገት ነገር አለ ፖሊሶቹ ጋር ሄዶ ለምንድ ነው በዋስ መብቷ ተጠብቆ ማትወጠው፣ ስለዚህ በዋስ ታስፈቷት እፈልጋለሁ ብሎ ከእነሱ ጋር ረጅም ሰዓት ሲከራከር ነበር። እነሱም ወይዘሮ ባዩሽ መረጃ ስላልተገኘ እንጂ የምትለቀቀው ረ ወንጀለኛ እንደሆነች አቃሉ፣ በዛ እሷ በመለቀቋ ደስተኛ አደሉም፣ ግን ደግሞ ያላቸው አማራጭ አቶ በቃው ለዋስናት ባዩሽ ከእስር ቤት መውጣትና በቀጣይ ደግሞ ያላቸው መረጃ ማሰባሰብ ነው። እና ወይዘሮ ባዩሽ እንግዲህ በዚህ መልኩ ወስዱ መጠቀም መጣቀም ያረጋት ይሁን ወይም ደግሞ ለራሱ ነው በእርግጥ ምክንያቱም እሷን እስር ቤት ገባች ማለት እሷም ታስፈራረዋለች፣ በእጆ ስላለበት ስለዚህ የእሷን መጨረሻ የእሱን መጨረሻ እንዳይሆን በዛ ምክንያት ነው። እና እንደምትፈታጣ ነግሯታ ላይ ባዩሽም ደስ ብሏታል። ደስ ብሏት ሄዳ እንደው እንደምትፈታ ሁላ የዛተች የነገረቻት ነበር ለሜሮ። ሜሮን ደግሞ ፖሊሶቹ እየጠየቋት ነበር። ፖሊሶች ምንድነው ያሉት ስትላት፣ ሁሉንም ነገርን መናገር ግዴታ የለብኝም ብንቶ ሁሉንም ነገር አልናገርም ማለቻት ማለት ነው። በሌላ በኩል ሀኒቾ እንግዲህ ከእዝራ ጋር ያላትን ፍቅር እያጠናከረች ነው ለምንድነው ጭንቀትሽን ችግርሽን ሁሉ አታካፍኝ ብሎ ጠየቃት። እና እኔ ከአንተ ጋር ሁሌ የማወራውን ሁሉ እየተጠነቀኩ ነው ማወራ። ስለዚህ ነፃ ሁኜ እንዳወራ ቢያንስ አታስጨንቀኝ፣ አትጫነኝ እና እንዴት እንደምወድሽ ነው ታውቂያለሽ ወይ? እንዴት እንደሚወድሽ ግን ታውቂያለሽ ወይ ሲላት ባላቅ እንኳን መገመት አይከብደኝም። ስለዚህ ጊዜ ስጠኝ ና ነፃነት ስጠኝ አንተ ጋ ያለውን ስሜት እኔ ጋ እስከሚሰራ ድረስ ብላ ጠየቀችው ና እሱም በመሀል ላይ የወደፊት ሚስት የምላት ችግሯን ጭንቀቷን ለን የማታካፍል ምን ያል ደካማነት እየተሰማኝ ነው እያላት ነበር። በዚህ በመሀል በሩን ከፍታ አድርጋ ጽዮን ሰማች እና በጣም ያበደችው ማለት ነው። እንዴት ኦልሬዲ ሰምታለች። ፍቅር ፍቅር እንደጀመሩ በፊትም በጣም ተፈራ ነበር። በዚህ ምክንያት በጣም ታናዳለች ሲሆን እና እዛ ተገትራ ስታያቸው ደግሞ ሰላም አይታታለች። እና ወደ ክላስ ገብተው በጣም ተናዳ ፀጉሯን እየነጨች ነበረ። እና ሰላም እና ከጀርባ ሁና ስታረግ የነበረውን ስተተከታተላቸው እንደነበረ ሁሉን ነገር እንዳየችና ከሀና እንድትርቅ ሀና ምን ነገር እንዳታረግ አስጠንቀቃታለች ማለት ነው። የተከታተልሽ ነው? ስትለት አዎ የተከታተልኩሽ ነው። ከሀና ራቂ አንድ ነገር ቢደርስባት አለቅሽም ብላ እያስፈራራቻት ነበር። ጽዮንም ሁለታቸው ፍቅር በመጀመሩ በጣም ተናዳለች። ምክንያቱም እሷ እዝራን ተወዷለች። ስለዚህ አኒቶ ለመበቀል ነው። እዝራንም ስታናግረው እኔ የተከተልኩት ስሜቴን ነው አንቺ ከኔ ምን ጎሎ ነው ስትለው አንቺ ሲጀመር ያገኘትም የጎደለኝም የለ ብሎ እንግዲህ መልሶላታል። መልካም የብደት ዘመን ይሆንልሽ በለናል። እኛም ለዚሆን። ፖሊሶችም በዚህ በኩል እንዴት እርግብ ልትገኝ አልቻለችም የትዳ ነው እያሉ እያጣሩ ነበር። ያው እርግብ በርግጥ የሄደችው ባልታወቀ ቦታ ነው። ወይዘሮ ባዩሽ ግን አቶ በቃሉ አስገድሏታል ብላ ነው የገመተችው። ለዛ ነው ለሚሮንም ስትገልስት ነግራት። እርግብ የለችም አስገድያታለሁ አለቻት። አንቺ እዚህ ሆነሽ እንዴት አስገድልሻት ብላ ስጠይቃት መኔጀርሽም ነው ስለዚህ ነው ይህን ፍሬኝ የምልሽ ብላ ለሜሮን እያስጠነቀቀቻት ነበረ እና ከዚህ ከእሷ ቀድማም እንደምትወጣ ነበር የገመተችው። ነገር ግን ፖሊሶቹ ከዚህ በላይ የመቆየት አስፈላጊ አይደለም ብለው ሜሮንን እንግዲህ ቀድሞ ሊያስፈቷት ወስነዋል እና ወይዘሮ ሜላት እና አቶ መስፍንም በጣም ተበሳሽተዋል። እንዴት ሁሉ ወንጀል ሰርታ በዋስ ትፈታለች ብላ በጣም ተናዳለች ወይዘሮ ሜላት። አቶ መስፍ ግን ይህ አጋጣሚ እንደውም ጥሩ ነው፣ መፈታቷ ለእኛ መልካም ነው ብሎ አስቧለኝ እና እስር ቤት ሄጄ ካልጠየኳት ብላለች ወይዘሮ ሜላት እና ለድን ብላል ምግብ ቋጥሬ የለኝ ብላ፣ እንዴት እኔን ያኔ ለምን ቋጠርሽላት እያልሽ ስታብጀ ነበረው። አሁን እንዴት ምግብ ቋጥሬ ልሄድ ነው ልጠይቃት ነው ብለሽ ትያለሽ? ብላ ድንብላል ስትናገራት፣ አንቺ ገባሽን? ብለሽ የታዘሽውን ስሪ ብላትሽ ብላ እንግዲህ አብረሽ ሄዳለሁ ብሎ አቶ መስፈንም ተነስቶ ሄደዋል። እንግዲህ አብረው ወደ እስር ቤት ባሹን ለመጠየቅ አንቺም እንግዲህ ከባለፈው በጣም ተረጋግታ ቁጭ ብላ አባቷ ተረጋግታ ስላየሁሽ በጣም ደስተኛ ደስ ብሎኛል። ያው አንቺ ጠንካራ ልጅ ስለሆንሽ ነው እንጂ የነገሩ ከባድነት መገመት አይከብደኝም ማለት እና አንቺ እንደ እናትሽ ጠንካራ ነሽ። እናትሽም ይህን ሁሉ ነገር ተቋቁማ እዚህ የደረሰችው ድርጅቱንም እሷናት ስንት ጊዜ ወድቀን ስንነሳ እኔ እንኳን ችግሮችን ፈርቼ ሲል እሷናት ከልጆቿ ጋር ችግሩን ተጋፍጣ እዚህ ደረጃ ያደረሳች። ስለዚህ አንቺም እንደናትሽ ጠንካራ ልጅነሽ እያለ እየነገራት ነበር እና ሀኒቿንም ያው አባትሽን አደራ የአባትሽን ነገር ጣለ ጣላት አታርጊዋለት እና እሺ ብላ ደስተኛ ሆናለች። አሁን ላይ ትሻላለች። ከባለፈው መነፋረቋን አቁማለች። ያሴረም እንግዲህ ታረስቷል ማለት ነው። ምስኪል ምስኪን በጣም ነው አንጀቴን የበላው እናም በጠዋት ስልክ ደውላ ጠርተዋለች ለእዝራ እሱም በጣም ደስ ብሎታል በጠዋት አጣርታ እና ቁርስ እንብላ ብላ ስለጠራችው እና ያንቺ ጥሪ ለኔ የስልክ ጥሪ ለኔ ምን ያለ ምን አስፈላጊ እንደሆነ አትረጅም ብሎ ፍቅሩን ገለጸላትና በቃ እኔም ደስታዬም ሰላሜም ማንተጋ ሲሆን ሰላም ይሰማኛል ስለዚህ ሰላሜንም ደስታዬንም ማጣት ስለማልፈልግ እስከ መጨረሻው እስከ ዕለተ ሞት አልለይህም ብላ እንግዲህ ምላለታለች። አሲር ያልሰማው ጉድ እና እንግዲህ እስከ ዕለተ ሞታቸው። እኔ ግን ምንም አላማረኝም። እነዚህ ልጆች ፍቅር እስከ መጨረሻው አብረው እንደሚሆኑ ቃል ተገባብተው ቁርስ ልትጋብዘው እሷ እዛው ሄዳለችና በቃ በደስታ ሆዴን ሞልተ ዘዋል። ከዚህ በኋላ እንዴት ቁርስ ይበላልኛል እያላት ነበረ። ቀጣይ ብራም ያሳዝነው የእስር ጉዳይ እንግዲህ በቃ ውሃቸው ለሰችበት ማለት ነው። ሀኒቾ ያጣፍጥልሽ ብለና እንግዲህ ምን ይደረግ እና ወይዘሮ ሜላትም ወደ እስር ቤት ሄዳ ነበር። አቶ መስፍን አብሬሽ እገባለሁ ስለ ሲላት በቃ አንተ እዚህ ጠብቀኝ ምልህን ስማ ብላ ወደ ውስጥ ገብታ፣ ባዩሽም ስታያት ደነገጠች። እንዴት እዚህ ልጠይቅ መጣሽ ብላ እና ምግብ ምግብ እዛ መታ ነበር እሷ እና እሷ ደግሞ እንዴት ምግብ ዛት ኤልዘሽ ትመጫለሽ እኔ ማለት እሷ ጠላቷ እንደሆነች እና ከዚህ በላይ እንደማይላቀቁ ከእሷ ብዙ ነገር መውሰድ የምትወስደው እንዳላት መስፍኔ እንደምትወስድ ነግራት፣ ከዛም ወደ ውስጥ ገባች። እሷ ደግሞ ምን ብላስ ታጣረ መልስ አልመለሰችላትም። ሰላሚናም እንግዲህ የእዝራንና የሀኒ ፍቅር መጀመር ተረርታ እኔ በፊት ነበር የገባኝ ነገር ግን ከአንቺ ከአፍሽ እስከሚወጣ እየጠበቅኩ ነው እስካሁን ዝም ያልኩሽ እንጂ ቀደም ነው የገባኝ። እና ይህን ግንኙነት ከአንቺ የበለጠ እኔም ስፈልገው ስለነበረ በጣም ደስ ብሎኛ ብላ ደስታዋን ገለጸችላት። ሄዳ ለእዝራ ምን ደስ እንዳላት እና ከዚህ በኋላ እሷም ቢጎዳት እንደማትለቀው ዋስ ዛተችበት ማለት ነው። ጽዮን በዚህ በኩል እንግዲህ እዝራን አናግረው ምንም ምላሽ ሊሰጣት ስላልቻለ ሀኒቾን ሄዳ አንገቷን አንቃ አስፈራርታት ነበር፣ ግን እሷም አልተቻለችም። እርግብም ያን ያክል ጊዜ ዝታ ዝታ ነው በስተ መጨረሻ ያሸነፍኳት፣ አንቺንም አለቅሽም፣ ስለዚህ አርፈሽ ተቀማጭ ብላታለች እና ሀኒቾም ድፍረቷን አሳይታታለች ለጽዮን ማለት ነው። እና በስተ መጨረሻም ሄሮንም ከእስር ተፈታለች። ቀድማ ወይዘሮም ባዩሽም ከእስር ተፈታለች እና መሳሪያዋን እንዲያስረከቧ ጠየቀቻቸው። ሁሉ ነገር ፈትሻ እንግዲህ ከእስር ቤት ወጣች ማለት ነው። እንግዲህ ቀጣይ እሷ ደግሞ ምን እንደምትሰራ ምና የሆነ አብራችሁን ስለቆያችሁ እስከ ስለተከታተላችሁ እጅግ በጣም እናመሰግናለን ሁሉ እያላችሁ በሰላማችሁ ይብዛ ሳናይ ጊዜ ተመኘንላችሁ።